የኢትዮጵያ ንጉስን ትሯችንን እራሴው አዘጋጅቼ ነው የሚበላው ማለት ነው። እንግዲህ ሁሌ ጥገኝነት የለም። ለእኔ እና ለልጅ ብቻ ነው። ገንፎ በጣም ጥቅም እንዳለው ብዙ እናቶች የድሮ እናቶች ይላሉና ልጅ የወጣበት ልጁ የተጠመቀበት አራት በእጁ ሳይጠፋም ምክንያቱም አንዳንድ ሰዎች ጁስ ይዘው ስለሚመጡ። ሰላም የተከበራችሁ የተወደዳችሁ የቻነል ቤተሰቦች፣ ሰላም ለእናንተ ይሁን። እንደምን አላችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ተመልካቾች አብዛኞቻችሁ ኮመንት ላይ እንዳነበብኩት ከሆነ ሀረግዬ ተመችቶሻል ምን እየበላሽ ነው እና ለአንዳንድ እናቶች ምን ታያለሽ የሚል ኮመንት ስላገኘው እስቲ ዛሬ ልንገራችሁ ማለት እኛ ብዙ ጊዜ ምግብ እንመገባለን ማንኛውም ምግብ ማለት ነው እና አራስ ቤት ሆናችሁ እና ደግሞ እንደገና እርጉዝ ሆናችሁ ከዛ በኋላ ደግሞ ኖርማል ሰው ሆናችሁ አንድ አይደለም አይመጣም ከዚህ የበለጠ ልበሉ ትችላላችሁ ከዚህ የበለጠ ልጠጡ ትችላላችሁ ግን አራስ ቤት ለምን እንደሆነ አላውቅም። የሚያሳምረውን ነገር ልንገራችሁ ከአራስ ቤት ከወጣችሁ በኋላ ከስድስት ወር በኋላ ግን መልሳችሁ የዱሮ አቋማችሁ ነው የሚመጣው። በነገራችን ላይ ተመልካቾች ና እኔ በአሁን ሰዓት የምጠቀሟቸው ነገሮች አሉ ታውቃላችሁ። ጾም አንድ ሳምንት ብቻ ነው ብለዋል። ከዛ በኋላ ግን ጾም ገባብኝና እና ያው ሽሮ ነው። ሽሮ እንግዲህ የመሰለ ነገር ምግብ የለም። ለማንኛውም ሁሉ የማይሸለችም በቀን ሶስት አራት የምንበላው ነገር ስለሆነ ማለት ነው። እንግዲህ ተመልካቾች፣ ሀረግ ምን እንደምጠቀሚው ብዙ እናቶች ከወለዱ በኋላ የሚጠቀሙት ነገር አለ ታውቃላችሁ እና ዛሬ እስቲ እሱን ላሳያችሁ። እስከ ዛሬ ድረስ በሰው ነበረ የሚሰሩልኝ ማለት ነው እና ዛሬ ግን ራሴ ነው የምሰራው ለምን በቃ ቤትም ሰው የለኝም። በተለይ ደግሞ ቤተሰብም ይበቃቸዋል፣ እስከዛሬ ድረስ አርሰውኛልና። እና ይህን ሰሙ ግን ብቻዬን ስላለው አንዳንድ ነገሮችን እንሰራለው ማለት ነው፣ ለኔም ለቤተሰቦቼም ማለት ነው። ያው እናት ስትሆኑ ቤት ውስጥ ኃላፊነቱ ለእናንተ ብቻ ነው ያለው ነው። እኔም በአሁኑ ሰዓት ማለት ነው። እና ውሃችን ፈልቶልናል፣ ከዛ በኋላ ዱቄታችን እናደርጋለን ከዛ ስ የተገነፋ ግንቦ ድምብር የሚበላው፣ ዛሬ ግን ራሴ አዘጋጅቼ ነው የሚበላው ማለት ነው። እንግዲህ ሁሌ ጥገኝነት የለም ለእኔ እና ለልጄ ብቻ ነው። ሌሎቹ ጾመኞች ናቸው እና እናገነፋለን ማለት ነው እዛ ስለዚህ በልብሴ እንደዚህ ይዟል ራስ ለግዋለው ማለት ነው። ከዛ በኋላ መሬት ላይ ስለላኩት መሬት ላይ ደግሞ ሰው ስለሌለኝ ለማሳየት አልተመቸኝ። እንተመታችሁ ከዛ ነው ጋ የቀነስኩት የሞቀፋ ስላለ ትንሽ ቂጣ ቂጡ ላይ ቆንስ ነው እናረግበትና ከድን እናረጋለን። ምክንያቱም ደግሞ በንፋርስ ነው የሚመስል ታውቃላችሁ፣ በንፋርስ ነው የሚመስለው እንደዚህ ተናውና ትንሽ እንጠብቀዋለን። ብዙ እናቶች እንግዲህ ለገንፎ ያላቸው አመለካከት በጣም ዝቅተኛ ነው፣ ግን መብላት አለባችሁ። በነገራችን ላይ እንጀራ ምናምን ምናምን እንትናችሁን አይጠግናችሁም፣ ይሄ ሆዳችን ልጁ የተቀመጠበት የሚሞላው ገንፎ ነው ይላሉ እናቶች እና እኔም በዛ ነው የምልጋችን እና ጠዋት እስካሁን እንግዲህ እንግዲህ ወደ አንድ ወር ከአምስት ቀን ሆኖኛል እንግዲህ አንዱ ሙሉ ጠዋት ምግቤ መጀመሪያ ምንም ነገር ሳልቀም ስገንፎ ነው ማለት ነው። ከዛ በኋላ ነው ሌሎች ነገሮችን የምጠቀም። ያው እንግዲህ ተመልካቾች አሁን እጨርሻለሁ ማለት ነው። ገንፎ ይሄንን ይመስላል። እዚህ ጋር አንድ ማንኪያ ላይ ልጄ፣ እዚህ ጋር ደግሞ ለኔ ማለት ነው። አሁን ወደ ሳሎን እንሄድ። ምን እንላታለን ነው እንግዲህ ጧጧት ነው ቤት አብቻ ሰው ሆኖ እንዴ ቤ በርበሬውን አላበዛሁትም፣ ንስ ችግር የለውም። ቢዩ እና ተመልካቾች ብዙ ጊዜ ያው እናቶች የሚጠቀሙት እንግዲህ ገንፎ ነው አንዳንድ እንትኖች ደግሞ በጣም የሚያስጠላቸው በጣም ነው፣ በቃ ወይ እኔ ገንፎ ከአንድ ቀን በላይ አልበላም የሚሉ እናቶች አጋጥመውኛል፣ ወላዶች ማለት ነው። እና ገንፎ በጣም ጥቅም እንዳለው ብዙ እናቶች፣ የድሮ እናቶች ይላሉና፣ ልጅ የወጣበት ልጅ የተቀመጠበት ሆዳችን የሚሞላልን ይሄ ነው። እኔ ራሱ ወደ እንጀራ ነበር የማዘወትረው ልክ እንደወለድኩኝ እና ይህን መጠቀም ጥሩ ነው። ስለዚህ ተመልካቾች ይህንም ተጠቀሙ። ከበላ በኋላ የምጠቀመው ልክ ገንፎዬን እንደጨረስኩኝ አጥሚት ነው የምጠጣው። ለምን ለጡቴ የሚረዳኝ አጥሚት ስለሆነ ሁሌ ሌት አዘጋጃለሁ ማለት ነው። ከዚያ በኋላ ምንም ሳይሰለች ትንሽ በረዳርጌ አጥሚቶች እንጠጣለን ማለት ነው። ብዙ ጊዜ አጥሚት ምንድን ነው? አጥሚት ነገር አንወድም ብዙም። ላላ ያላጥፍ ሙቱ ይሄን ውፍር ያለውን ነገር አረድም። ከዛ በኋላ ደግሞ የተወቀጠ ተልቦ አደረግበታለሁ ላወጣው አካባቢ ማለት ነው እና ጣሙ ምናምን ደስ ይላል። ብዙ እናቶች ደግሞ አብሽ ምናምን ያደረጉና ሽታው ይሁን አብሽ አብሽ ሲል ብዙም ስላልተመቸኝ የምጠቀመው አጥሚቴ ትንሽ በሰል ካለ በኋላ ማለት ላወጣው አካባቢ ስኳር ከጨመርኩ በኋላ የተወቀጠ ተርቦ አደረግበታለሁ ማለት ነው እና ጣሙ በጣም ነው የሚጣፍጠው። በነገራችሁ ላይ ነው። ያው እንግዲህ ተመልካቾች አሁን መኮረን እየበላሁ ነው፣ የልጄ ቋጥሬ ሲተርፍ ትንሽ ያው እንግዲህ ተመልካቾች አሁን እንግዲህ ትክክለኛውን ቁርስ ልበላ ነው ማለት ነው። ከገንቦ በኋላ ቁርስ የምለው ላይ ይፈጥሩ ነው በነገራችን ላይ ማለት ነው። ምክንያቱም ስጋቱ ስጋ ፍርፍር፣ ስጋ ምናምን የለም እንቁላል ስለሌለ ጾም ስለሆነ ያው ነው ስለማልጾም ምን አደርጋለሁ። ፕሪፈረንስ አራም ቶሎም ስለሚደርስልኝ እዚህ ተኛ አደርግና አሰበሰበ አደርግና ቶሎ ጭምር ነው። ቶሎ ቶሎ አትፈታል መብላት ያለባት። ሰው ኢትዮጵያ ንጉስን ሽሯችንን እንበላለን ማለት ነው። ሽሮአችን እቺን ይመስላለች እንግዲህ ተመልካቾች፣ እንብላ። ሽሮአችንን እየበላ ነው። ትንሽ ሆዴን ያዝ የሚያደርገኝ ከቲማቲሙ፣ ከፍርፍሩ ሽሮ ነውና ነው። ብቻ በቀን ብዙ ጊዜ ነው የምበላው። ኦኬ፣ ላይ ነው ብዙ ጊዜ ነበርው ምክንያቱም ይርበኛል ነው የማንበልቸው ሳጣባ ይርበኛል። ከዛ ነው ነገር መምላት አለብኝ አንድ ጉርሻም ቢሆን ማለት ነው። የደረሰባቸው የላችሁም። እንግዲህ የተከበራችሁ የተወደዳችሁ የኛ ቤተሰቦች የዛሬ ቪዲዮ ይሄንን ይመስል ነበረ። ስለምትከታተሉኝ አመሰግናለሁ። ምን አይነት ሆዳም ነች እንደምትሉ ተስፋ አደርጋለሁ። ያው እንግዲህ መጫት ሆዳም ነው ብያችኋለሁ እና ስለዚህ አራት ሲር በኋላ መብላት አለበት። ከዛ በኋላ ትኩስ ነገር በልታችሁ በልታችሁ ከጨርሳችሁ በኋላ ኬኬ፣ ጁስ አንድ ብርጭቆ ድርግም ስታደርጉበት ያንን የበላችሁትን የሚያቃጥላችሁን ነገር ይዞላችሁ ጥፍት ይላል ማለት ነው። ስለዚህ ያው አራት ቤት ጁስ አይጠፋም። ምክንያቱም አንዳንድ ሰዎች ጁስ ይዘው ስለሚመጡ ሰው። እንግዲህ የተከበራችሁ የተወደዳችሁ የቻናል ቤት ሰዎች፣ እንግዲህ እኔ የምመገበው ልክ እንደዚህ ነው። ያላሳየዋቸውም አንዳንድ ምግቦች አሉ። በመካከል ያው ልጅና ስትሆኑ አንዳንድ ያሴድ ወደዛ ትሄዳላችሁ ምናምንና እንግዲህ አንዲት አራስ እናት ወላድ እንደዚህ መመቀው አለብሽ የኔ እናት። ይህ ሼፒ በላሻ ለይ ቦ ፎርሙላ የምትይው ነገር ስታጠቢ ከሁለት ወር በኋላ ጠፈት ነው የሚለው በራሱ ጊዜ። ስለዚህ እዛው ድረስ ግን የአራስ ወገብ አንዴ ከተበላሸ ተበላሸ ነው ማለት። ከተጎዳችሁ ብዙ እናቶች ሰምታችሁ ከሆነ ኢንተርቪው ላይ የአራስ ቤትነትን ረሀብ መቼም መቼ ማረሰውም የሚሉ እንትኖች አሉ። ብንበላም በቃ ቶሎ ይርበናልና ያው እንግዲህ ልጄ እያያችሁት ነው። ሰው እንግዲህ መመገብ አለባችሁ። ማንኛውም ነገር ለሰው ምናምን እንደዚህ ወኔ ወኔ ለሚሆን ሳትሉ በተለይ ኖፍራ አለን ብላችሁ ሳይሆን እናንተ ለጤናችሁ ነው እንጂ ያው በአራስ ወቅት ትወፍራላችሁ፣ ግን ከአንድ ወር ከሁለት ወር በኋላ ንፋስ ይነካል ጥፍት ነው የሚለው። ይሄ መልካችን ማለት ነው። ስለዚህ ይመቻችሁ። የዛሬው ቪዲዮ ይሄንን ይመስል ነበረ። ታይስቲ ሄርሞኒ ልጄ እንግዲህ ሊያለቅስ እየፈለገ ነው። እወዳችኋለሁ።